በኦሮሚያ ክልል ምስራቅ ወለጋ ዞንና በቤንሻንጉል ጉሙዝ ክልል ካማይ ዞን አጎራባች ወረዳ ያሉ ማህበረሰቦች መካከል ባህላዊ የእርቅ ስነ ስርዓትና በክልላቸው ስላለው የጸጥታ ሁኔታ እንዲሁም ተፈናቃዮች ወደ ቀያቸው ስለሚመለሱበት ዙሪያ የሰላምና ልማት ኮንፈረንስ በካማይ ዞን ሚዥጋ ወረዳ ሶጌ ከተማ ተካሂደዋል። በአጎራባች ወረዳዎቹ አሁን ላይ አንጻራዊ ሰላም መስፈን በመቻሉ በሁለቱ ክልል ማህበረሰብ መካከል ባህላዊ የእርቅና መሐላ ስነ ስርዓት በማካሄድ በጸጥታ መደፍረስ ሳቢያ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ስራ እየተሰራ መሆኑን የኦሮሚያ የቤንሻንጉል ጉሙዝና የጋምቤላ ክልል የሰላምና የጋራ ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ፊሮምሳ ሰለሞን ገልጸዋል። አሁን ላይ የመጣውን ሰላም ዘላቂ የማድረግ የህብረተሰቡን መስተጋብር ማህበራዊና ኢኮኖሚያዊ ግንኙነቶችን ይበልጥ እንዲጠናከር መሰል ተግባር በተዋረድ ይካሄዳል ብለዋል። ከሁለት ዓመታት በፊት እዚህ አካባቢ በጉድን ታጣቂ ግጭት ነበረ። ግጭቱን በመፍራት እዚህ ነዋሪ ዚብ ከተማ የነበሩት ተፈናቅለው ወደ ኦሮሚያ የሄዱት ነበሩ። የቤኒሻንጉል ጉሙዝ የጉሙዝ ማህበረሰብም ከአጎራባሽ ወረዳ የውስጥ ተፈናቃዮች በብዛት አሉ ማለት ነው እዚ አካባቢ ስለዚህ በተለያየ ጊዜ ኮንፈረንሶች ውይይቶች በማድረግ ህዝቦችን ወደ ቀያቸው እንዲመለሱ በማድረግ ብዙ ስራ ስንሰራ ቆይተናል ዛሬ ደግሞ አሁን ደግሞ ቤቶቹን በመስራት የከተማ ነዋሪ ና የመንግስት ሰራተኛዎች እንዲሁም የመከላከያ ሰራዊት አባላትን በድቦ መልክ እንትን በማድረግ ወደ ቀያቸው እንዲመለሱ ብዙ ስራ ሰርተናል ማለት ነው። ብዙ ቤቶችን መልሰን ገምተናል። በእርቅና ሰላም ኮንፈረንሱ መደሰታቸውን የገለጹት የስነ ስርዓቱ ተሳታፊዎች የጋራ ጸጥታ እንዲጠበቅና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የበኩላቸውን ሚና እንደሚወጡና በአካባቢያቸው የመጣውን አንጻራዊ ሰላምና ልማት ቀጣይነት እንዲኖረው ተክተው እንደሚሰሩ ተናግረዋል። በእርቅ ሰላሙ ዙሪያ በጣም ጥሩ ስራ ነው እየተሰራው።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 ጉሙዝና ኦሮሞ እኮ አብሮ ሲተሳሰር አብሮ የኖረ ሲበዳደር አንዱ ከአንዱ ብድር አባድሮ ሲኖር ነበረ። በጣም ይጠቃቀም ነበረ። መጨረሻ ላይ ይሄ ቴክኖሎጂ ባደገ ዘመን ምን እንደመጣ እኛ አሁን ግራ ገብቶናል። የጉሙዝ በዓል እንግዳ ወደ ቤቱ ሲመጣ ጎረቤት ያለው እንግዳ ይሚጣ ቤቴ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 ማገዝ ያስፈልገናል። በምዕራብ እዝ ምክትል አዛዥ ለውጌ አገልግሎት ድጋፍ ሜጀር ጀነራል ሙላት ጀሉ በበኩላቸው የሀገር መከላከያ ሰራዊት የዜጎችን ደህንነት ለመጠበቅ ከህብረተሰቡ ጋር በቅንጅት ሲሰራ መቆየቱን ገልጸው በጋራ በመደጋገፍ ላይ የተመሰረተ ግንኙነት እንዲጠናከር በየደረጃው ያሉ አመራሮች፣ የጸጥታ መዋቅሮች ከማህበረሰቡ ጋር በቅንጅት ሊሰሩ ይገባል ብለዋል። እርቁ ዘላቂ እንዲሆን ከኛ የሚጠበቀው ነገር እንደ ጸጥታ መዋቅር መስራት ያለብን ነገር እንሰራለን መስተዳድሩ መስራት ያለብን ያን ነው። ቅልድም ይሰራል። በእርቅና ሰላም ኮንፈረንሱ የጋራ ጸጥታ እንዲጠበቅና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ መግባባት ላይ የተደረሰ ሲሆን ለተፈናቃዮች ለምግብነት የሚሆን የእህል ድጋፍም በመጓጓዝ ላይ ይገኛል።